ተመለሽ በሚል ይሆናል። መሀለየ መሀለየ ዘሠሎሞን ምዕራፍ ሰባት ቁጥር አንድ ላይ የሚገኝ ቃል ነው። በኦርቶዶክሳዊት ቤተ ክርስቲያን ስርዓት መሰረት ከመስከረም 26 እስከ ህዳር አምስት ያለው ጊዜ የእመቤታችን የወላዲት አምላክ የድንግል ማርያምና የልጇ የመድኃኔ ዓለም የኢየሱስ ክርስቶስ ስደት የሚዘከርበት ወቅት ነው። ህዳር ስድስት ማለትም ዛሬ ደግሞ መመለሳቸው፣ ስደቱ ያበቃበት፣ መከራው ያበቃበት፣ ልቅሶ ያበቃበት፣ ስቃዩ ያበቃበት ጊዜ እንደሆነ ቤተ ክርስቲያናችን ትዘክራለች። ይህንን አስመልክቶ ሰሎሞን ጥበበኛው እንዲህ እያለ ያወድሳታል። አንቺ ሱላማጢስ ሆይ ተመለሽ፣ ተመለሽ እናይሽ ዘንድ። አሁንም ተመለሽ፣ ተመለሽ። በሱላማጢስ ምን ታያላችሁ? እያለ ሰፊ ምስጋናን በመሀል አቅርቧል። መሀለየ መሀለየ ማለት ከምስጋና የሚበልጥ ምስጋና ማለት ነው። ከምን የሚበልጥ? ከምስጋና የሚበልጥ ምስጋና ነው። ምን ማለት ነው? በጣም የተመጡ ቃላቶች እንደ ወርቅ የሚያብረቀርቁ ቃላቶችን እየተጠቀመ ያወደሰበት የውዳሴ ክፍል የምስጋና ክፍል ነው። መሀለየ መሀለየ ዘሠሎሞን ጥበበኛው ሰሎሞን ንግግሮቹ፣ ስራዎቹ፣ ተግባራቱ በሙሉ የተቀመሙ ናቸው። በተለይ በተለይ ደግሞ በዚህ የመጽሐፍ ክፍል ላይ ደግሞ አንድ ወጣት ለአንዲት የፍቅረኛው ወይም ለሚወዳት ሴት እንደተጻፈ ደብዳቤ አድርጎ ነው ምስጋናውን የሚያቀርብበት። በተለይ በመንፈሳዊ ሕይወት ያልበሰሉ ሰዎች እንዲያነቡት የሚመከር መጽሐፍም አይደለም በፍቅር ቃል ስለሆነ የሚጠቀመው ውዴ እያለነው የሚጠቀሙ፣ ወዳቼ እያለነው የሚጠቀሙ። ስለዚህ የፍቅር ቃላት በተለይ ደግሞ ለድንግል ማርያም የሚያብረቀርቁ ቃላቶችን የተጠቀመባቸው የመጽሐፍ ክፍል መሀለየ መሀለየ ዘሠሎሞን ነው። እንዳልኳችሁ መድኃኒታችን ኢየሱስ ክርስቶስ ለስደቱ ምክንያት የሆነው ቃል የሰባሰገል በማቴዎስ ወንጌል ምዕራፍ ሁለት ላይ የተመዘገበው የመጽሐፍ ክፍል ነው። በማቴዎስ ወንጌል ምዕራፍ ሁለት ላይ እንደሚል ቃል ተጽፏል። የተወለደው የአይሁድ ንጉሥ ወዴት ነው? በደንብ ተናገርሁላችሁ። ምን ቃል እስኪ የተወለደው በሉ፣ የአይሁድ ንጉሥ ወዴት ነው? ምን ያለው የአይሁድ ምን የአይሁድ ንጉሥ እግዚአብሔር ሦስት አይነት ስሞች አሉት። ስም ላዕላዊ ወይም ከፍተኛ ስም፣ ስም ማዕከላዊ ወይም መካከለኛ ስም፣ ስም ታህታዊ ወይም ዝቅተኛ ስም የሚባል ሦስት አይነት ስሞች አሉት። ስም ላዕላዊ ከፍተኛ ስም የምንለው አምላክ የሚለው ነው። ስም ማዕከላዊ የምንለው ደግሞ ንጉሥ የሚለው ነው። ስም ታይታዊ ወይም ዝቅተኛ ስም የምንለው ደግሞ ሰው የሚለው ስም። በእነዚህ በሶስቱም ቃላቶች ተጠርቷል። አንደኛ ከፍተኛ የሚለው ምንድነው አልኳችሁ? አምላክ የሚለው ገዥ፣ ፈጣሪ፣ ሁሉን አድራጊ፣ ሁሉን ቻይ የማን ስም ነው? በሉ ነገሩኝ። የእግዚአብሔር ስም በዚህ ብቻ አይጠራም። ያ እግዚአብሔር ደግሞ በሰውኛ ግን ከሰው ደግሞ በተመረጠ ንጉሥ በሚል ቃል ግሞ እግዚአብሔር ይጠራል። ንጉሥ ነው እስኪባሉ ድጋሙት ማን ንጉሥ ነው? የሁላችሁ ዘመን ሳይቆጠር ዓለም ሳይፈጠር እግዚአብሔር ምንድን ነው የሚመርጠው አካል ሳይኖር በእጅ ብልጫ በሕዝብ ብልጫ ሳይካሄድ እግዚአብሔር ምንድን ነው? ንጉሥ ነው። አለማትንም አሳልፉ ፍጥረትን ፈጥሮ እየመገበ በፍቅር የሚገዛ በጦር አይደለም በፍቅሩ የሚማርክ ብቸኛ ንጉሥ እሱም ለው ክብር፣ ምስጋና ለዘላለማዊው ንጉሥ ለመድኃኒ ዓለም ይሁን። ለግዛቱ ወሰኑ የለውም። ይህን ያህል ዓመት ገዛ ተብሎ በዘመን የማይቆጠርለት ግዛቱ ለመንግሥቱ ምን የለውም ፍፃሜ የለውም ተብሎ የተዘመረለት ደግሞ ከዚህ እስከዚህ የሚባል የቦታ ገደብ የሌለው የዓለም ሁሉ ገዥ ምድርንና ምድራውያንን ሰማይንና ሰማያውያንን ፈጥሮ እየመገበ የሚገዛ ብቸኛ ንጉሥ ነው። በየአምስት ዓመቱ የምርጫ ስጋት የሌለበት ንጉሥ ነው። ክብር ምስጋና ለዘላለማዊ ንጉሥ ለመድኃኔ ዓለም ይሁን። አያችሁ አንድ ሚሊዮን ባለ ጉዳዮች በፊቱ ተሰብስበው እባከን ችግሬን ፍታ ብለው ጥያቄ ቢያቀርቡለት አንቺ ማክሰኞ ነይ አንተ ደግሞ ረቡዕ ና ብሎ ቀጠሮ ሳያስይዝ የአንድ ሚሊዮን ሰዎችን ጉዳይ በአንድ ማይክሮ ሰከንድ ችግራቸውን ፈጥቶ በሰላም መሸኘት የሚችል ድንቅ ንጉሥ ነው። ምስጋና ለስሙ ይሁን። እግዚአብሔር ክብር ነው። ስለዚህ ሰባ ሰገል የተጠቀሙት ይህን ስም ነው። የተወለደው የአይሁድ ምን ንጉሥ የሚለውን ቃል ተጠቀሙ። ይህንን ሲሰማ በዘመኑ የነበረው ንጉሥ ሄሮድስ አሀ ለካ ከኔ ሌላም ንጉሥ አለ ብሎ ማፈላለግ ጀመረ። ሰብአ ሰገሉንም እንዲህ ብሎ ላካቸው። ሂዱና አለ ሰግዳችሁለት ስትመጡ በዚህ በኩል ነው ለእኔም ትነግሮኛላችሁ እኔም ሂጄ እሰግድለታለሁ አለ። የንጉሥ አሽሙር ማለት ነው። ሂጄ እሰግድለታለሁ ማለት ሂጄ ምን እለዋለሁ ማለት ነው። እገለዋለሁ ማለት ነው። ሰባ ሰገል ግን በኮከብ እየተመሩ ሄዱ። ክርስቶስን አገኙት። ወርቅ፣ እጣን፣ ከርቤ ለክብሩ መገለጫ ገበሩለት፣ እጅ መንሻ አቀረቡለት። ደግሞ ሰገዱለትና መድኃኒ ያለምን ካገኙት በኋላ በሌላ መንገድ ተመለሱ ይላል። በሌላ መንገድ ምናሉ? አሁን እኛ ጋር ሲሆን እግዚአብሔርና ጌቶ፣ በሌላ መንገድ መመለስ ማለት ምን ማለት ነው? በሀዘን መጥቶ በደስታ መመለስ ሌላ መንገድ ነው አይደል? የመጣንበት መንገድ የሐዘን ነው። የመጣንበት መንገድ ብዙ ጥያቄ የሐዘን ነው የመጣነው። ስንመለስ ጥያቄያችን ተመልሶ እንባችን ታብሶ የተሰበረው ህልናችን ያልቀ የተሰበረ ቅስማችን እንደገና ተጠግኖ መመለስ ነው። እግዚአብሔርን አግኝቶ በመጡበት መንገድ መመለስ የለም። ተስፋ አድርገን መጥተን ተስፋችን ተፈጽሞ ነው የምንመለሰው። እያለቀስን መጥተን እንባችን ታብሶ ነው የሚመለሰው በጥያቄ መጥተን እባክህ ይህን ነገር አድርግልኝ ብለን መጥተን፣ ጥያቄን ተመልሶ ጥያቄያችን ተመልሶ ነው የሚሄደው እግዚአብሔርም በትክክል አግኝቶ በዚያው በመጣንበት የሐዘን መንገድ በመጣንበት የትካዜ መንገድ መመለስ የለም። ይሁላችሁ እግዚአብሔርን መጥታችሁ ስታናገሩት በእምነት ትችላለህ። ሄን አባት ትችላለህ አምላኬ ችላለ ትናንትና ያሻገርኝ ይህንን ጨለማ ገፈህ ያንን የሚደነቅ ብርሃኔ የምታመጣ አምላኬ ትችላለህ። ን ችግር መፍታት ብላችሁ እግዚአብሔር መለመን አለባቸው። ይችላል እኮ እግዚአብሔር። የኛን ችግር እኮ ሰዎችም ሊፈቱት የሚችል ችግር እኮ አይደል ባለስልጣናት ሊፈቱት የሚችል ችግር ይሆናል እኮ ያለን አይደል እግዚአብሔር እኮ ሰው የማይፈታውን ነገር እኮ የሚፈታ አምላክ ነው። ይሄን ድቅድቅ ጨለማ ባለስልጣን መግፈፍ ይችላል እንዴ? በማርያም ነገሩ ይችላል ወይ? ማን ብቻ ይችላል? ይሁላችሁ፣ ነገ ጠዋት ያድቅድቅ ጨለማ ተገፎ ያ የሚደነቅ ብርሃን ሲወጣ በዚያ ብርሃን ላይ የመንግስት እጅ አለበት እንዴ? የቻይና እጅ አለበት? ማን ብቻ ይሄን ያደርጋል? ክብር ምስጋና፣ ድንቅ ስራ ላይ የሚሰራ ይሄንን ባለስልጣናት የማይችሉት ድንቅ ስራ ምሁራን የተባሉ ሊሰሩት የማይችለውን ስራ ብቻውን የሚሰራ እግዚአብሔር፣ የእኛን ችግር ማራቅ አይችልም? ሆይ አራምናችሁ፣ በእምነት ይችላል አይችልም? ደግሞ ዛሬ ያለንበት ችግር ትናንትና ካጋጠመን ይበልጣል። ትናንትናን አላሳለፈንም እግዚአብሔር አላሳልፍንም ወይ? ትናንትናን ያሳለፈ እግዚብሔር ዛሬ ያሳልፈን አይችልም? አምናችውአይችልም ወይ? እግዚአብሔር ማ ይችላል። ሰማይን ያለመሰርሶ ያጸና እግዚአብሔር የእኛን ህይወት አጥልት መጠበቅ ይችላል። እኛን ከትናንትና ወደ ዛሬ ያሻገረ እስራኤልን በባሄር በኤርትራ ባዓል ላይ በደረቅ ያሻገረ እግዚአብሔር እኛን ከዛሬ ወደ ነገር ያሻግረን። አምናችሁ ይችላል በሉት። አቤት ይችላል ላችሁ። የእግዚአብሔር አንዱ ስሙ ኤልሻዳይ ነው የሚባለው። እስኪ በሉት። ምን ማለት ነው? ሁሉም ቻይ ሁሉም፣ ይሄ ከኔ አቅም በላይ ነው ብሎ ሪፈርም አይጽፍ ማለት ነው። ሁሉም ቻይ ማዳንም መግደልም ማለት ነው። ከፍ ማድረግም ዝቅ ማድረግም ማለት ነው። መስጠትም መንሳትም ማለት ነው። መሾምም መሻርም ማለት እነ ሁሉ ሆ እግዚብር የእኛን ችግር ሁ ሰዎች ሊፈቱት የሚችል ችግር እኮ ነው። ያንን እንዲውም እግዚአብሔር እኮ የእኛን ችግር ለመፍታት እኮ ራሱ እግዚአብሔር መስራት አይጠበቅበትም። ባለስልጣኖችን ማራራትቻሚጠበቅበት እነሱ ይፈቱል። በዚ ችግር ነው እያለቀስ ያለነው የማያሳስመው ጉዳይ ነው የሚያሳስበ እግዚአብሔርማ ይችላል ከእኛን ከመፍተርና ችግራችንን ከማስተካከል የትኛው ይበልጥ ነበር? አቤት አቤት! የሚበልጠውን ነገር ሰርቶ አይደል እንዴ እግዚአብሔር። አሁን ሆድን የሰራ እግዚአብሔር ለሆድ የሚሆን ፍርፋሬ እግዚአብሔር ይከለክላል? ኧረ አይከለክልም። ሰውነትን የሰራ እግዚአብሔር ሰውነታችንን የሚሸፍንበት ልብስ እግዚአብሔር ይከለክላል? አይከለክልም። እኛ ጋር ጉድለት አለ፣ እሱ ጋር ምንም ጉድለት የለም። ራስን ማየት ያስፈልጋል። ብዙ ፈተናዎች ገጥመውን ከሆነ የፈተናችን ምንጩ ሌላ አካል አይደለም። የመጀመሪያው ጠላት አይደለም። እኛ ሁሉ ጊዜ በሰው ማሳበብ ስለምንፈልግ ነው። የመጀመሪያው የፈተና ምንጮች፣ የመከራ ምንጮች እኛው ነን። በነገራችን ላይ እኛ ተፈታኝ ብቻ እኮ አይደለም። ፈተና የሚደርስብን ሰዎች እኮ ብቻ አይደለም። ራሳችን ፈተና ነን። አንዳችን ለአንዳችን ፈተና መከራም ነን ለአንዳችን አንዳችን ለአንዳችን ህልምን፣ አንዳችን አንዳችንን ያቆሰል ማለት ነው። ስለዚህ እኛ ተፈታኝ ብቻ አይደለንም፣ ፈተና ነን። ምንድን ነን? አቤት አቤት! የፈተና ምንጮችም ነን። ብዙ ፈተናዎች የሚመነጩት ከኛ ነው። ታውቃለች። ስግብግብነት፣ አድመኝነት፣ ክፋት፣ ምቀኝነት፣ ሱስ የመሳሰሉት ነገሮች የሚመነጩት ከየት ነው ከተባለ ከኛ እኮ ሀሜት ከኛ ነው የሚመነጩ። እነዚህ የስጋ ፍላጎቶቻችን የስጋ ስራ የተባሉት መገናት ያመለክቱ ቅዱስ ጳውሎስ የሚዘረዝራቸው ከኛ የሚመነጩ ናቸው። ስለዚህ እኛ የፈተና ምንጮች ፈተና የሚመነጭብን ብዙ ችግሮች የሚመነጩበት ከውጭ ከመጡ ችግሮች ይልቅ ከውስጣችን የሚመነጩ የስጋ ፍላጎቶቻችን ናቸው፣ እየጣለፉ እየጣሉ ያሉት ስለዚህ ክርስቶስን ስናገኝ ስጋችንን ለነፍሳችን እናስገዛለን። ሁለቱ በጦርነት ነው የሚኖሩት። እኛ ማይ ነፍስ ኃጢአት ልንሰራ ስንል አረቻው እያለች ትከለከላለች፣ ስጋ ደግሞ የራሱ ስራ ይሰራል። ስጋችን ለነፍሳችን፣ ነፍሳችን ለአምላካችን ሲገዛ ያኔ እንስተካከላለን። አያች ስጋችን ለመናችን ነፍሳችን ለማ ይኸውላችሁ እንዲ ለመሆን ያለበት መንፈሳዊ ማለት ስጋውን ለነፍሱ ያስገዛ ማለት ነው፣ ነፍሱን ለፈጣሪው ያስገዛ ማለት ነው። ስጋዊ ማለት ደግሞ ስጋዊ ማለት ደግሞ ነፍሱን ለምኑ ነፍሱን ለስጋው ስጋውን ለአጋንንት ያስገዛ ማለት ነው። የአጋንንት ስራ የሚሰራ የነሱን ፈቃድ የሚፈጽም ማለት ነው። ስጋዊ ማለት የስጋ ስራ የተገለጠ ነው መኝነት ዝሙት፣ ጥላቻ፣ ክርክር፣ ለስጋችን የሚስማሙ ነገሮች በሙሉ የስጋ ስራ ናቸው። ስጋን ደግሞ የስጋን ሥራ ስንሰራ ደግሞ የሚቆጣጠረን ደግሞ ዲያብሎስ ነው። ነፍሳችን ያን ትሸነፋለች፣ መንፈሳዊነት ከኛ ይርቃል፣ እንስሳዊ ባህሪያችን ይጎልብታል። ስለዚህ እኛ እንዲህ እንደ እንስሳት ልንኖር የተፈጠርን በነፍሳችን መላእክትን የምንመስል በነፍሳችን ረቂቅ ነፍስ ያለችን ዘላለማዊት ነፍስ ያለችን የመላእክቱን ማዕድ የምትቋደስ በዝማሬው በማህሌቱ በምስጋናው የምትረካ ነፍስ ያለችን። ስለዚህ ፈልገን እግዚአብሔርን ማግኘት አለብን። ሰባ ሰገል እግዚአብሔርን ፈልገው አገኙ። ሩቅ ከሩቅ ምስራቅ ሀገር ነው የመጡት። ረጅም ሀገር አቋርጦ ነው የመጡት። ሰባ ሰገል እየፈለጉ መጡ። ምን እያሉ ማንን ኢየሱስ ክርስቶስን ፍለጋ መጣ እነሱ ይፈልጉታል ሄሮድስም ይፈልገዋል ሁለቱ ፍለጋዎች ግን ይለያያሉ ሰባ ሰገል የሚፈልጉት ለምንድን ነው ሊሰግዱለት እጅ መንሻ ወርቅ ዕጣን ከርቤ ሊያቀርቡለት ሄሮድስም ይፈልገዋል ለምንድን ነው የሚፈልገው ሊገለው ይፈልገዋል በህይወታችን ውስጥ ሁለት አይነት ፈላጊዎች ነው ያሉን ማለት ነው እንደ ሰባ ሰገል ለበጎ ነገር የሚፈልጉን፣ እንደ ሄሮድስ ደግሞ ለመጥፎ ነገር የሚፈልጉን ማለት ነው። ሁለቱም ፈላጊዎቹ ነበሩ ክርስቶስን። ሰባ ሰገል አገኙት፣ ሰገዱለት። ሄሮድስ ፈለገው፣ ሊገለው ፈለገ፣ አላገኘው። ማየች አላገኘ። ስለዚህ ከመስከረም 26 ጀምሮ ስደቱ የድንግል ማርያም ልቅሶዋ መከራዋ በባዕድ ሀገር የተንከራተተችው መንከራተት፣ ሊቃውንቱ ሌሊት ከምሽቱ ሶስት ሰዓት ጀምሮ ማሕሌቱን ቀጥ ብለው ቁሞ ሲያድሩ በምናባቸው የግብፅን በረሃ ብለው እየተንከራተቱ ነው የሚያደሩት። የሚያደርሱት ድርሰት ሰቆቃወ ድንግል ይባላል። ምን ይባላል? ወደ አማርኛ ሲተረጎም የማርያም ልቅሶ ማለት ነው። የማርያም ልቅሶ ቃል በቃል በግብፅ በረሃ ስትንከራተት ስትሰቃ ያሰማችሁ የብሶች ንግግር ነው። አንጨት የሚበላው እያንዳንዱ ቢተረጎ ቢሰሙት እንደው ቀንጠብ አድርገን ጥቂት ለመስ እንዲህ ይላል። አይቴኑ መልአክ ዛ አብሰረኒ ትላለች። የት አለ መልአኩ? ያ ደስ ይበልሽ ያለ፣ ያ ያጽናናኝ፣ ያ የምስራቹን የነገረ መልአክ የት አለ? ያ ደስታስ የት አለ? የታለያ ደስታ? ደስ በልሽ ብሎኝ ነበረ። ደስተኛይቱ ሆይ ብሎኝ ነበረ። የምስራቹን ነግሮኝ ነበር። ግን ያደስታ የታለ? ደስተኛይቱ ሆይ ደስ በልሽ አለኝ። እኔ ግን አንድን ቀን ደስ የሚያውቅ ይሄው በረሃብ ይሄው በጥን ይሄው በስደት ይሄው በብቸኝነት ይሄው በባይ ተዋርነት እንከራተታለሁ። ከጎኔ አንድ ሰው የለም። ይሄው በስቃይ እኖራለሁ። የታለያ ደስታ? የታለያ መላክ ታያ የታለ መላኩ ደስ በረሻሌም የታለያ ደስታ የታለያ የምስራች እያለሽ ታለቅሳለሽ። ሰቆቃወ ድንግል የማርያም ልቅሶ በሚባለው መጽሐፍ ሜረ በዘባነኪ ወመረ በገቦኪ ማርያም ብዙሃ ባዚለፃንዳ ልጅሽን ታቅፈሽ አንድ ጊዜ በጎንሽ አንድ ጊዜ በጀርባሽ ስታደርጊ ሶበኒ የሐውር በእግሩ ከመቶ ሶሪዮ ይበቂ። እስኪ በእግር ሄድ ሆናቸው ያንድ ቀን እኮ ቀን ሙሉ ጉዞ አይደለም። ከድንግል ማርያም ነው። ዛሬ ጉዞ ላይ ናት። ቀን ሙሉ ልጇን ታቅፋ፣ ያለ ስንቅ፣ ያለ ወገን፣ ያለ ዘመድ በማታውቀው መንገድ ነው የምትሄደው። ነገ ረፍት የለም። ነገም ጉዞ ነው። ከኋላዋ የሄሮድስ ሠራዊት ያሳድዷታል። አሁን አሁን ካሁን አሁን ደረሱብኝ እያለች ደግሞ ትሳቀቃለች። ወደፊት መገስገስ አለባት። ማምለት አለባት። የሚመጣው ሰው ባየች ሁሉ እንደ ጦር የሚያቆስል ንግግር ይናገራታል። እባካችሁ ለልጅ የማጠጣው ውሃ ስጡ፣ እባካችሁ፣ እባካችሁ ለልጅ የማበላው እንጀራ ስጥ ይብላ ስትለምን፣ አንቺን የመሰለ መልከ መልካም ጠባይ ባይኖርሽ ነው እንጂ እንዲህ በግ ስደት የምትንከራተችው ጠባይ ቢኖርሽማ በመጋረጃ ውስጥ ትኖር ነበረ። አመለክፉት ወይ ነው ይሏታል ይስባት